ስለ ፎቶው ቁጭ ብላ እንድታስረዳን ነው የምንፈልገው። ሌላ ነገር መስጠሪቻሳል እንጠብቃለን። ስላለው ነገር እንድትነግረን ማለት ነው። አንቺ ከአንቺ የሚጠበቀው ምንድን ነው? ዝም ሰላም፣ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ በድጋሚ መተናል። የነሳሚ ጉዳይ በጣም ማለት እኔ እንደዚህ ነገሮች ይከራሉ ብዬ አስቤ አላቅም። የእናንተ ግንኙነት በዚህ መንገድ ይቀየራል ብዬ አስቤ አላቅም። እና ደግሞ ምድር ላይ ማለት ነው ብዙ ሰዎች እኮ በተለያየ አጋጣሚ ሊገናኙ ይችላሉ፣ ግን በዚህ መንገድ ደግሞ እንደዚህ የሚገናኙ ሰዎች እኔ አይቼ አላቅም። የሆነ የሚተዋውቁ ከዚህ በፊት ታሪክ ያላቸው ሰዎች እንደዚህ ሲገናኙ አይቼ አላቅም። ግልጽ የሆነ ነገር ባይኖርም አለ የሆነ የሆነ ነገር አለ። እሱን ደግሞ እሱን ደግሞ ዛሬ የነገረች ነገር አለ። ቤት ውስጥ እንግዲህ አብራችሁ የምታድሩት አንተን ተኮራርፋችሁ እኮ እንደ ተኮራረፉን የነገረኝ ቤተሰቦቻችን እና ምንም የሚታወቅ ነገር የለም አይደለም እንጂ ሲጀመር ከአንተ ጋራ ሰላም አለመፍጠራችሁ በራሱ ሌላ ነገር አለ ነው እና ዞሮ ዞሮ አስጨንቀናታል ሰሞኑ ስናስጨንቃት ነበር መጥቼ ነበር ከካሜራ ጀርባ እኔም ሄጄ ነበር እነሱ ጋር አስጨንቅያታለሁ ስለዚህ ጉዳዩን ደግሞ ካሜራ ላይ ነው ነገሩ የተፈጠረው፣ መናገርም ያለባት ካሜራ ላይ ቤተሰቦቻችን ይጠብቃሉ ብዬ ዛሬ ያለውን ነገር ሁሉንም ነገር ስለ ፎቶ ልትነግረን ነው ማለት ነው። ፎቶ ቤተሰቦቻችን እኔ ጋር ነው ያለው እስካሁን ድረስ ማለት ነው፣ እኔ ጋር ነው ያለው። ስለዚህ ስለ ፎቶ ቁጭ ብላ እንድታስረዳ ነው የምንፈልገው፣ ሌላ ነገር የለም። አሁን ዛሬ አልናገርም ገለመሌ ገለመሌ እንድትል እኔ አልፈልግም። ስለዚህ ባለ ጉዳይ ሲጀምር አንተም ያለ መኮሳተር ነው። እናትህ ነች፣ እናትህ ነች። በአንተ ላይ ሌላ ነገር ወልዳ ልጅ ምና ወልዳ ከሆነ እኮ አንተ ማወቅ አለብ። ሊሆን እኮ አይችልም። እኔም ምንም ሐሳቤ ውስጥ የለም ግን አሁን አሁን እያሰብኩ ያለሁት ነገር ምንድን ነው? እሱ እየተጨነኩን ያለሁት ነው። በዛ ጉዳይ ሊሆን ይችላል ላይሆን ይችላል ምናምን የሚለው ማለት ግን ምንም ነገር የለም ብለን ማመን አንችልም። ከጀርባ ፌንት እስከ መስራት ሰርተህ ታውቃለች። አሟ ታውቃል። የልብ ኬዝ አለባት የለባትም። ሰላማዊ ሰውነት አይደል? ፎቶ እንዳየች ነው። ከዚህ ጋር አይታችኋል። ቤተሰቦቻቸው ፎቶ አየች ደግሞ የምንም አይደለም ፎቶ ሀይ ተነሳች፣ እያየችው ራሷን መቆጣጠር አቃታት፣ ወደቀች። እንግዲህ በምንም ደግሞ ነገሮች ቀለል ቢሉ ነገሮች ቀለል ያሉ ቢሆኑ ደግሞ ራስን እስከ መሳት የሚያደርሰው ጉዳይ ያለ አይመስለኝም እና ቤተሰቦቻችን ዞሮ ዞሮ ዛሬ ሁሉም ነገር ያበቃለታል። ዛሬ ሁሉም ነገር ጉዱ ይወጣል ማለት ነው። ባለ ጉዳዩ ደግሞ ከእኛም በላይ ደግሞ የምትጠብቀው ስለዚህ ጉዳይ እንድትነግራት የምትጠብቀው መሲናት አይደለም? መሲናት ግን ልንገርህ፣ አንተ ያው ከመሲ ጋር በተለያየ መንገድ ትገናኛላችሁ። የሁለት ቀን ሶስት ቀን ሆነን ግን ምንነቱ ስለማይታወቅ ሌላ ነገር ውስጥ እንዳትከው ሰምተኛለን ሌላ ነገር ውስጥ እንዳትገባ፣ አደለም ወጣት ስለሆነች ገና ለማውራ ብለ ተገናኝተ ሌላ ነገር ውስጥ እንዳትገባ። ምንነቱ ምንነቱ ያልታወቀ ነገር ነው። ገና ዋጋ ሊያስከፍልን ይችላል። አደለም ወደፊት ለሚሆነ ነገር ቀርቶ እስካሁንም ለሆነ ነገር ገና ብዙ መስዋዕትነት ልንከፍል እንችላለን። ብዙ ኃጢአት ሊሆን ይችላል። ስለዚህ እኔም እኔ በፍጹም የሆነ ነገር ቢኖር ሲጀመር የእሷ የእሷ የእሷን ታሪክ እኮ አናቀው። ማር ፍቅር አትገባም እኮ እሷ ከእንትን ካለች በቃ አትገባም። ፍቅር ወደ ውስጥ ግቢ ችግር የለውም። አሁን የእሷን ጉዳይ ተወውና እኔ የራሴን ጭንቀት እያለብኝ ሌላ ጭንቀት። አዎ መሲን ጠርቻታለሁ፣ ሲጀመር ጠርቻታለሁ። የጠራዋት ደግሞ ምንድን ነው እሷ እንድትነግራት ነው ገኒ፣ አጣቀም ። ስለዚህ መሲም ትመጣለች። ገኒ፣ እሷ ፊት አልናገርም እንደባለፈው ምናምን እንዳትል። ክርክርም አያስፈልግም። አስወጣልኝ ምናምንም እንዳትል እ አውረተን እኮ አውርተን ጨርሰና እኔም እኮ አውርቼ እናገራለሁ ብላ አምናበታለች እኮ እና ትምጣና እሷም ባለች ምክንያቱም ከምንም በላይ ከኛ በላይ የገኒ ሚስጥር ስለፎቶ ፎቶ ማወቅ ትፈልገው እሷ ነች መሲ ነች ግን እኛም ደግሞ እኔ አደለም አንተ የእናተ ጉዳይ ቀርቶ እኔም ያስጨንቀኝ ነው እንደሰው መጣች ው ደግሞ እንትን ትልሻለህ እዚህ እኛ ወጋ እህ ምንም አታረግ። ኮንታክት አደርግኝ እና እያወራን ነበረ ተስማምታለች። ደስ የሚል ነገር ነው ይሄ። ስለ ሁሉም ነገር ልታወራ ተስማምታለች እና ስለዚህ ያን ያክል የሚያሳስብ ጉዳይ አይደለም እንጠብቃለን ስላለው ነገር እንድትነግረን ማለት ነው አንቺ ከአንቺ የሚጠበቀው ምንድን ነው ዝም ማለት ነው እሺ ትናደዳለች ትበሳጫለች ምናምን ነገር እሺ በሌላ ነገር አትውሰጂ። የሆነ ነገር አለ ከጀርባ ብለሽ ማሰብ ነው። ስለ እናትሽ ግን አዲስ ነገር አለ። ስለ እናትሽ አዲስ ነገር አለው። በቀን በቀን እኮ አንቺ እስካሁንም እኮ መቆየት አልነበረብሽም። በቀን በቀን ፎቶዋን እያሳየሽ እናትሽን መፈለግ ነበረብሽ አለ እንደ አንቺ ለምን ለእኛ ራሱ ብትነግሪን፣ እኮ ሚዲያ እንትን አለን ዩቲዩብ አለን፣ ከመቶ ሺ በላይ ተከታይ ያለው ሁለት ቻናል አለን። እዛ ላይ እኮ አቅርበን እኮ እንፈልግልሽ ነበረ። ፎቶ በእርግጥ አይታይም እንዳን ፖስተው እንጂ ግን አጣርተንም ቢሆን የሆነ ነገር አርገንም። ለእሷ የተገለጠላት እና ያወቀችው ነገር አለ። አዲስ ነገር የሆነብኝ ፎቶ አይታ እንዴት በቃ የምታውቀው ነገር አለ ብዬ ነው ያሰብኩት። አንቺ ግን ምንድን ነው የምጠረጥረው? አሁን እስቲ ንገሪኝ። ማለት ገኒ እናቴ እንድታቃት ትችላለች። ፎቶዋን ስታይ አይደለ ራሷን የሳተችው እናትሽ፣ እስብት ነው እናትሽ ሁለት ነገር እኮ ነው ያለው ሳሚ ሁለት ነገር እኮ ነው ያለው ወይ ገኒ የዚች ልጅ እናት ታውቃታለች። ገኒ ራሷ ነች እናትየ። እንደዛ ትበለኝ፣ ፎቶ የራሷ። እንዴት እንደዛ ትላለህ? እንዴት እንደዛ ትላለ እኮ? እንዴት ፎቶ ስታይ ነው ሳሚ? ሁለቱም ነበረ፣ የትም እንደፈለጋችሁ ተጨመላልቃችሁ። ይህንም ማመንም መስማትም አልፈልግም። ምን ትልቅ አጽያት ነው። ሲጀመር አይመጣውም፣ አይመጣውም እንዲህ የሚባል ነገር አይመጣም። የለም እንደዛ አትጠርጥሩ ግን እህቷ ብትሆን ወይ ቤተሰቧ ወይ ደግሞ ሌላ ያየችው ሰው ያየችው ሰው ሌላ ቢሆን፣ ምንድን ነው ፌንት የሚያስፈላት? ፌንት የሚያስፈላት ምንድን ነው? ታዲያ ትመጣለች። ግር ያው አንድ ነገር ስለዚህ አንቺ ተረጋግተሽ እሺ፣ ነግሬሻለሁ። እንደነገርኩህ ተረጋግተሽ ነይ ወደዚህ፣ ገኒ ነይ። ለምን እሷ ምን ቸገረችሽ? አንቺ ቆይ እስካሁን አልተረጋጋሽም። ሌ

በቃ ገኒ ይኸውልሽ የሰው ልጅ ነን እና ብዙ በህይወታችን የሚገጥሙ ነገሮች አሉ። አንዳንዴ ያልጠበቅናቸው ነገሮች ይገጥሙናል። ግን በሰው ለሰው ባለመናገራችን ብቻ ሁል ጊዜ ውስጣችን ቁስል ድምት እያለ አብረን የምንኖርበት ጊዜም አለ። አንዳንዴ ትዳር ውስጥ እንኳን የሰው ልጅ ልጅ ሊኖረው ይችላል አይደል ከዛ ያንን ይዞ እድሜ ልኩን እንደተሳቀቀ ዛሬ ይነቃብኝ የሆኑ ነገ ይነቃብኝ የሆኑ እያለ የሰቀቀን ኑሮ ኖሮ ይሞታል አይደለ? ከዛ ሁሉ አይደለም፣ እኔ ነገሩን ነው የምነግርሽ። ከዛ ሁሉ ነገር ደግሞ ተናግሮ ደግሞ አንዴ ጫና ተፈጥሮበት፣ አንዴ እራሱን አሞት፣ አንዴ ተሰቃይቶ እድሜ ልኩን ነፃ ሆኖ የሚኖር ሰው ደግሞ አለ። አሁንም አንቺ አንዴ ተንፍሰሽ ስትናገሪ ብዙ ነገር ሊገጥምሽ ይችላል። ስለ ፎቶ ስለ ፌንቱ ስለ ፎቶ እሱ እኮ ልጅነትሽን እኮ እናትነትሽን እኮ አይክድም እኮ ይህን ተናገርሽ ብሎ ከሷ ጋር ያለውን ግንኙነት እናንገናለን ብለሽ ነው የምነግርሽ፣ እንድታቋርጥ ምናምን። ብቻ ከሷ ጋር ያለውን ግንኙነት ይኸው እነሱ ፊት ነው የምነግርሽ። አቋርጥ በቃ። ሌላ ምክንያት አለሽ? ለነገሩ ጊዜ ማቃጠል እኮ አያስፈልግም። ወደ ጉዳያችን ነገር፣ እሺ ፎቶውን ስታይ ለምን ለምን እናገራለሁ ብለሽ ነው አይደል ተዘጋጅተሽ የመጣሽው? እዚህ ጋር ምንድን ነው የተፈጠረው? የምታውቂው ነገር አለ ወይ? በመሀላችሁ ችግር አለ ወይ? ሴትዮዋን ታውቂያታለሽ? ገኒ፣ እባክሽ አትካጂ የማታውቂውን ፎቶ አይተሽ የማታውቂውን ፎቶ አይተሽ፣ ፎቶ ላይ አሲድ የለ ፎቶ ላይ የሆነ የሚያፈንሽ ነገር የለ። ፌንት የምትሰሉ ለምንድነው ነገር ልጅቷ እንደዚህ ከምታለቅስ ነገሪያትና እና አታሳዝንሽም እንዴ? ለምን ጊዜ ቀ ንገሪያታ ስለ ፎቶ ስለዚህ

አንቺ እኮ ደብቀሽ እኮ ምቺ ነገር አይኖርም ስለፎቶ

ምን ምን አድርጋሽ ነው? እሺ፣ ምንድን ነው ነገሩ? እኛ እኮ ግራ ነው። አንቺ ቆይ ገኒ፣ እንደራስሽ ለምን አታስቢው? ቆይ እንደራስሽ ለምን አታስቢው? እናትሽ ጠፍታ ስንት ዓመት ሙሉ ስንት ዓመት ነው መሲ ከ18 ዓመት ሙሉ የፈለገቻት እናቷን ለአንድ ሰው ፎቶ ስታሳይ ያ ሰውዬ ፌንት ከሰራ ስለ እናቷ ያውቃል ማለት ነው፣ ስለ ፎቶ ያውቃል ማለት ነው። ይሄንን ችላ ነው ሶስት ቀን ሶስት ቀን የታገሰች አራት ቀን ከሳምንት በላይ ከሳምንት በላይ የታገሰች ገብቶሻል።

ሁለቱም ማለት ነው። ካሁን በኋላ ቃል ይግቡልኝ እንደማይገናኙ፣ ከዛሬ ጀምሮ። አንዴ ያለፈ አልፏል። የመጀመሪያው ካሁን በኋላ እንዳትገናኙ። በቃ እንደ እንዳትገናኙ እራሴ ፈለገኮ፣ የእራሴ ፍላጎት ነው። ተው። አይ እሺ፣ ስለ ፎቶ ብቻ ንገሪኝ፣ ከዛ እናወራበታለን ስላለው ጉዳይ። ስለ ፎቶ ነው የምትፈልጉት? ንገሪና ንገሪኝ። እስኪ እኔ መጀመሪያ ሰዓት እህቴ መሰለኝ ነበር፣ ግን አይደለችም ማለት ነው። መስማት ፈለጋችኋት ስለፈቱ። በቃ ይኸው ነው። በቃ ይኸው ነው። ኧረ ገኒ፣ ሕፃን አይደለንም። ሕፃን አይደለንም። ስሚ ህፃን አይደለን አንሸወድም። ሲጀመር ፎቶን ደግመሽ አላየሽውም፣ ምንም አላይሹ። ከዛ ደግመሽ ስታይ ሲጀመር በስርዓት ፎቶን በጣም የሚያስደነግጥ ነገር ባይሆን ፌንት አትወድቅ ያለውን ነገር ተናገሪና ልጅቷ እንድታገኝ። እኛ ህፃን እኮ አይደለንም፣ እንደዚህ የምትሸውልኝ በራሳችን መንገድ እናቃራል። እንዲህ አይነት ቅልል ያለ ውሸት አትዋሽ። ቅልል ያለው ውሸት አትዋሽ። እግዚአብሔር እሚመስል እሚመስል ውሸት ዋሽ። ከዋሸሽም እሚመስል ውሸት ዋሽ። እግዚአብሔር የመጨረሻ ነው። በጣም አታሳዝን ሰው ውጪ ው ልንገሪሽ፣ አይደለም በደንብ በተሻለ መልኩ ትገናኛላችሁ። ያኔ መናገሯ ይቀራል። እንዲ ችግር ካለ መናገሯ ይቀራል። እቅድ አለ። እናንተ በደንብ አጧጥፉት ሰምታኛላ? እየሰማ ነው በደንብ አጧጥፉት በደም ከዛ በኋላ ለራሷ ስትል ትናገራለች። ነገሮች እንዳይበላሹ ስትል ትናገራለች። ምን አለ በላይ ትናገራለች። በቃ ተረጋጋንቺ፣ ምናትሽ ምታገኝን ቀርቧል።